በሶማሊያ አንዲት የስምንት ዓመት ሕፃን መጥፋቷ ከተነገረ ከስድስት ወራት በኋላ አግብቻታለሁ የሚሉ ግለሰብ ቤት መገኘቷ ቁጣ ቀስቅሷል በራስ ገዟ ፑንትላንድ የሚገኙት ቤተሰቦቿ ሕፃኗ ጠፍታለች ሲሉ ያሳወቁት ባለፈው መስከረም ነበር ከወራት በኋላ ሊታወቅ እንደቻለው አባቷ አግብቻታለሁ ለሚሉት ሼህ ማህሙድ ለተባሉ ግለሰብ እንድትዳር ፈቃድ ሰጥተዋል የጸጥታ አካላት ባለፈው ሳምንት አግብቻ ታለው ወደሚሉት ሰው ቤት ሰብረው ገብተው ሕፃኗን መታደግ ችለዋል። ፖሊስ ሰብሮ ሊገባ የቻለው ግለሰቡ አላስገባም ብለው ቤቱን በመቆለፋቸው ነው። ይህ ዜና ከተሰማ በኋላ በማኅበራዊ ሚዲያ ከፍተኛ ቁጣ የተቀሰቀሰ ሲሆን፣ በሶማሊያ ዋና ከተማ ሞጋዲሹ ተቃውሞ ሰልፍ ተደርጓል። በርካቶች የሕፃናት ጥበቃ ሕግ ሊወጣ ይገባል ይላሉ። በሶማሊያ በአሁኑ ወቅት ትዳር ለማድረግ ዝቅተኛ የዕድሜ ገደብ የለም። ሁኔታው የሚያሳዝን ሆኖ ሳለ ተጠልፋ ተወስዳ ቤተሰቦቿ ለወራት የት እንዳለች አለማወቃቸው በጣም የሚያስደነግጥ ነው ከሲሉ ሶማሊ ጎሜን ቪዥን ኦርጋናይዜሽን የተባለው የመብት ተሟጋች ድርጅት ሊቀመንበር ፋድሞ አህመድ ለቢቢሲ ይናገራሉ። የሚመለከታቸው ተቋማት ትክክለኛውን ሕጋዊ እርምጃ ይወስዳሉ የሚል እምነት አለንክ። የስምንት ዓመቷ ሕፃን አጎት እንደሚሉት ባለፈው መስከረም ነው በሴት ዘመዷ ቦሳሶ ከሚገኘው ቤቷ የተወሰደችው። ይህች ዘመድ ሕፃኗን ሌላ አጎቷን እንድታይ እንደወሰደቻት ትናገራለች። ነገር ግን ከወራት በኋላ ሕፃና ቁርአን ስትቀራ የሚያሳይ ቪዲዮ በማኅበራዊ ሚዲያ ተሠራች። ቤተሰቦቿ ከዚህ በኋላ ልጃቸውን የማፈላለግ ሥራ ጀመሩ። ቤተሰቦቿ ቀድመው ለምን ይህን እንዳላደረጉ የሚታወቅ ነገር የለም። ሼክ መሐሙድ መጀመሪያ ሕፃኗን ቁርአን እያስጠኑ እንደሆነ ተናገሩ። ነገር ግን ክስ መሰርትባቸው አቋማቸውን ቀይረው በአባቷ ፍቃድ መሠረት ሕፃኗን እንዳገቧት አሳወቁ። እንዴት የስምንት ዓመት ሕፃን ያገባሉ? ተብለው በቢቢሲ ሲጠየቁ በነቢዩ መሐመድ አስተምህሮት እና በሻፊ ሕግ መሠረት ሕፃናትን ማግባት ይፈቀዳል ሲሉ ሼሄ መሐሙድ ምላሽ ሰጥተዋል። ሼቴ ማሐሙድ ትዳራቸውን እንደማይፈቱ ማሳወቃቸውን ተከትሎ ነው የከንትላንድ ፖሊስና የሰብዓዊ መብት ድርጅቶች ባለፈው ሳምንት ሕፃኗን ከግለሰቡ እጅ ያስወጥቷት። ሕፃኗ አሁን ከቤተሰቦቿ ጋር እንደምትገኝ የከንትላንድ ፖሊስ ኃይል ለቢቢሲ ተናግሯል። የመንግሥት ባለሥልጣናት እንዳስታወቁት የሕፃኗን መጥፋት በተለመከተ ምርመራ ተከፍቷል። በሶማሊያ ሕፃናት ዕድሜያቸው ሳይደርስ ትዳር እንዲመሰርቱ ይደረጋል። በአውሮፓውያኑ 2020 በተባበሩት መንግሥታት ፖፕሌሽን ፈንድና በሶማሊያ መንግሥት የተሠራ ጥናት እንደሚያሳየው ዕድሜያቸው ከ20 24 የሚሆኑ 35 በመቶ ሴቶች ትዳር የመሠረቱት 18 ዓመት ሳይሞላቸው ነው። በ2017 ይህ ቁጥር 45 በመቶ ነበር። ድህነት፣ የጸጥታ ሁኔታ እና ባህላዊ አመለካከቶች ሴቶች ያለ ዕድሜያቸው እንዲያገቡ ምክንያት ተደርገው ይወሰዳል። ይህን ሁኔታ ለመግታት በሚል የሶማሊያ የሴቶችና ሰብዓዊ መብት ሚኒስቴር በ2023 የሕፃናት መብት ረቂቃ አዋጅ ለፓርላማው አቅርቦ ነበር። ነገር ግን ይህ ረቂቅ አዋጅ ተቀባይነት ሳይገኝ ቀርቷል። ሕጉ ተሻሽሎ ድጋሚ ለፓርላማ እንደሚቀርብ ቢነገርም መቼ የሚለው ምላሽ አላገኝም።